በስፖርቱ ዘርፍ በተለይም በአትሌቲክሱ ሁሌም ስሟ ከፍ ብሎ የሚነሳው በቆጂ የስሟን ያህል በስፖርቱ ሳትጠቀም ቆይታለች። ባለፉት አራት ዓመታት ይህንን የተረሳውን የአገር ምቅ ሀብት ለመጠቀም የሚያስችል ስራ ተጀምሯል። የቱሪዝም ሚኒስቴር ከታላቁ ሩጫ በኢትዮጵያ ጋር በመተባበር የአትሌቶች መፍለቂያ በሆነችው ከተማ ውድድሮችን እያከናወነ ይገኛል። የለወቅሽ ኢትዮጵያ ሶስተኛ መዳረሻ የሆነችው በቆጂ በአዋቂዎችና አዳጊዎች ውድድር አሸናፊዎችን አስመልክታናለች። ይህም ለአትሌቶች የነገ መዳረሻ ይሆናል። ውድድሩ በጣም አሪፍ ነበር። ያው ብዙ ቻሌንጅ አለው እና በዓመት አንዴ ነው። ትንሽ ውድድር ቢጨመርልን አሪፍ ነው ብዬ እገምታለሁ። ከባድ ነበረ፣ ግን እግዚአብሔር ረዳኝ አሸንፉ ቆንጆ ዝግጅት አርጌያለሁ። እንዳረኩም ደግሞ አሸንፊያለሁ። ሶስተኛ ነው የወጣሁት። ለወደፊቱ ደግሞ እንደ ጥሩነሽ እንደ ደራርቱ መሆን ፈልጋለሁ። የስፖርት ቱሪዝም በዓለም አቀፍ ደረጃ እስከ 500 ቢሊዮን ዶላር የሚንቀሳቀስበት ሲሆን ኢትዮጵያ ከዚህ ዘርፍ በሚፈለገው ደረጃ ተጠቃሚ አልነበረችም። ይህንን መነሻ ባደረገ መልኩ የቱሪዝም ሚኒስቴር በአራት ከተሞች ስፖርት ቱሪዝምን ለማስፋፋት እየሰራ ሲገኝ፣ በቆጂ አንደኛዋ መዳረሻ ናት። የአትሌቶች መነሻ ስለሆነ የስፖርት ቱሪዝምም ሴንተር ማድረግ የምንፈልግባቸው ቦታዎች ደግሞ ሴንተር ኦፍ ኤክሰለንስ የምናደርግባቸው ቦታዎች ናቸው። ስለዚህ ይሄ እንግዲህ በየዓመቱ እየጨመረ የመጣ ነው። በሚቀጥለው ዓመት ከዚህ የተሻለ ነገር ኤክስፔክት እናደርጋለን። በስፖርት ቱሪዝም ኢትዮጵያ መጠቀም ካለባትን ግን ይሄን እንደ መነሻ እንደ ስፕሪንግ ቦርድ የምንጠቀምበት ቦታ ነው ብለን መውሰድ እንችላለን። በርካታ የዓለም ሀገራት በስፖርት ቱሪዝም ተጠቃሚ ሆነዋል። የተቀሩትን ቢሆን ለመጠቀም የራሳቸውን መንገድ እየተጓዙ ነው። ኢትዮጵያም ያላትን እምቅ ሀብት ለመጠቀም ረዥሙን መንገድ አህዱ ብላ ጀምራለች። በዚህም የሚኒስቴር መስሪያ ቤቱ የጀመረው ስፖርት ቱሪዝም በቆጂን ይበልጥ የማስተዋወቅ አቅም እንዳለው ይነሳል። እንዲህ አይነት ትልቅ ዓለም አቀፍ ኤቨንት ደግሞ በማዘጋጀት ውድድሮችን በማዘጋጀት የአትሌቲክስ ሀብ ማድረግ ይቻላል። ለኢትዮጵያ ትልቅ የስበት ማዕከል ማድረግ ይቻላል። ሌላው በቆጂን አዲስ በኢትዮጵያ የአትሌቲክስ ቱሪዝምን ለማስፋፋት አዲስ ከተማ ማድረግ እንችላለን። ምክንያቱም በዓለም አትሌቶች ታሪክ የበቆጂን ያህል የዓለም ከተሞች ብዙ አትሌት ያፈሩ የሉም እና በቆጂ ውስጥ ኢትዮጵያ ብቸኛ ናት። በዚህ ስለ በቆጂ ከዚህ በፊት ሰምቼ ነበር፣ የትልቅ አትሌቶች መፍለቂያ በመሆኗ እዚህ በመምጣቴ እጅግ ደስተኛ ነኝ። ሩጫው በጣም ያምር ነበር። ተፈጥሮ እጅግ ውብ ነው። እያንዳንዱ ሰው እየተደሰተ ነው። ባሳለፍነው ጅማ ላይ ነበር፣ ይህኛው ግን ከዛ ፍጹም የተለየ ነው። እዚህ አልቲቲዩዱ ከፍ ይላል። ውድድሩ ትንሽ ዳገታማና ፈታኝ ነበር። ለአራተኛ ጊዜ በበቆጂ የተካሄደው የለውቀሽ ኢትዮጵያ ሩጫ ውድድር ከቱሪዝም በተሻገረ መልኩ አዳጊ አትሌቶችን የማፍራት አቅም አለው። ይህንንም ባለፉት ዓመታት ተመልክተናል። የሚቀጥሉትን አትሌቶች ለማውጣት ከአንደር ፊፍቲን ኮምፒቲሽኑ ጀምሮ እሱ በትክክል በዚኛው ዓመት በተለይ በየትምህርት ቤቱ ማጣሪያ ውድድር ተደርጎ ምናምን በእድሜያቸው ነው የመጡ ልጆች በዲሲፕሊንነ ነው የጠበቀ ነው ያደርግ ነው። ከዛ ውጭ ግን ለብዙሃኑ ሰው ለከተማው እንደ ስፖርት ወዳድነቱ አትሌቲክስ ሩጫን ወዳድነቱ ከምንም በላይ በዚህ አራት ዓመት የሰውን ሞራል ሰው የሰውን ኢንስፓይሬሽን ማምጣቱ ነው ለኛ ትልቁ ነገር። በአትሌቲክስ የተጀመረው የስፖርት ቱሪዝም ወደ ሌሎች ስፖርቶችም ለማስፋት ሚኒስቴር መስሪያ ቤቱ ምን አቅዷል? ቱሪዝምና ስፖርት ተመጋጋቢ ናቸው። ብዙ ጥረቶች አሉ። ከባልና ስፖርት ጋር በቅርቡ የመግባቢያ ሰነዶች ይፈረማሉ። እነዛ እንደ መነሻ በመጠቀም ሌሎቹንም ስፖርቶች በእግር ኳስ ሊሆን ይችላል። በአትሌቲክስ ብቻ ሳይሆን በሌሎቹም እየተጠናከረ ሄዳል። ኢትዮጵያ እንግዲህ እንደምታውቁት የ29ን ለማዘጋጀት እያሰበች ነው። እዛ ውስጥ ይሄንን አንዱን እንደ ግብዓት በመጠቀም ለወደፊት በጋራ ለመስራት ሀሳቦች አሉ። የ25 ሺህ ብር